ሰላም ደህና ናችሁ? ሰላም ናቸው የቤተሰቦቼን? እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁ ካላችሁ እንኳን ደህና መጣችሁ፣ ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለው። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ለምታበረታቱኝ ቤተሰቦች ከልብ የሆነ ምስጋናዬን አቀርባለሁኝ። ወደፊትም እገዛችሁ አይለየኝ እላለሁኝ። ወደ ቪዲዮ ስንገባ ዛሬ በጣም ቆንጆ ጤናማ የሆነ የጎመን አዘገጃጀት ነው የሰራሁት። ይሄ ጎመን ነው ያበሻ ጎመን ጥቁሩ ያበሻ ጎመን ነው እና ዱባ አዘጋጅቻለሁኝ። ዱባ እና ጎመን ነው የምንሰራው ጤናማ የሆነ ለጤና ዘርፈ ብዙ ጥቅም ያለው ሁለቱም ግብአቶች በጣም ቆንጆ ናቸው ለጤናችን። ስለዛ በዚህ መልኩ እንዴት እንደምናዘጋጅ የሚያሳይ ቪዲዮ ነው። ጎመኑን ጫፍ ጫፉን ከላጥኩት በኋላ የጎመኑን እንጨት ግንዱን ለብቻ ከትፌ እንትንለዋለው ማለት ነው። ለብቻ እንጨቱን ለብቻ ለብቻ ከትፈዋለሁ። ከዛ ቅጠሉንም ደግሞ ለብቻ ከትፈዋለሁኝ አንድ ላይ መክተፍ እንችላለን ግን ትንሽ የጎመኑን ግንዱን እንጨቱን ከሽንኩርቱ ጋር ለብቻ ብናቁላለው የበለጠ ቆንጆ ጣዕም ይሰጥልናል። እንጨቱም ቶሎ ይበስልልናል ማለት ነው፣ ከቅጠሉ እኩል ስለማይበስል በዚህ መልኩ ዱባውንም ከትፌ ያለው ጎመን ቅጠሉን ለብቻ ከትፌ ግንዱን ደግሞ የጎመኑን እንጨቱን ለብቻ ከተፌ ያለው ማለት ነው። እምሰራበትን ከጣድኩኝ በኋላ ቀይ ሽንኩርት ጥጄ አለሁኝ ከትፌ፣ በራሱ ውሃ ቀዩን ሽንኩርት በራሱ ውሃ ብቻ አበስለዋለሁኝ። ብዙ ጊዜ ዱባ አንወድም እንላለን፣ ግን ለጤና በጣም በጣም ብዙ ጥቅም ስላለው እንደምንም ብለን ብንመገበው ጥሩ ነው እላለሁኝ። ዘይት ጨምሬ ያለው ሽንኩርቱን የራሱን ውሃ ከጨረሰ በኋላ ዘይት ጨምሬ በዘይቱ ትንሽ ከጠበስኩት በኋላ የጎመኑን የከተፍኩትን የግንዱን ክፍል እሱን ጨምራለሁ ማለት ነው። ለትንሽ ጊዜ ግን ሽንኩርቱን ከዘይቱ ጋር ለትንሽ ደቂቃ ብቻ ጥብስ አድርገዋለሁ። የተከተፈው የጎመኑ እንጨት ይኸውና፣ እሱን ደግሞ እንደዚህ አብሬ ለትንሽ ጊዜ እሱንም ለትንሽ ደቂቃ፣ ምክንያቱም ቶሎ ነው የሚበስለው ለጋ ጎመን ስለሆነ፣ አሁን ምንም ብዙም አቆየንም ይበስልልናል ማለት ነው። እንደዚህ ለትንሽ ደቂቃ አብሬ ከሽንኩርቱ ከዘይቱ ጋር ጥብስ ካረኩት በኋላ የተከተፈውን ቅጠሉን ጎመን ደግሞ እጨምራለሁኝ። ጊዜ የማይወስድብን በጣም ቆንጆ አዘገጃጀት ነው። ጎመን ያው ምንም ሆድ ለማለስለስ ለብዙ ጤና ጥቅም አለው። ዱባ ደግሞ ይበልጥ እንደዛው ቆንጆ ነው። ለሆድ ለሆድ እንደውም ፍሬው ራሱ በውድ ነው አሁን እየተሸጠ ያለው ፍሬው፣ የዱባው ፍሬ ማለት ነው። ለጤና ቆንጆ ነው እያሉ በጣም በውድ ዋጋ እየተሸጠ ነው። ስለዛ ዱባን የዘወትር ምግባችን ብናረገው በጣም ቆንጆ ነው። በተለይ አሁን የአሁኑ ትውልዶች ወጣቶቹ ዱባ ሲባል ብዙም ደስ አይላቸውም ግን ለመመገብ ልምዳችን ቢሆን ጥሩ ነው ጤናማ የአመጋገብ ዘዴን በቤታችን በቤታችን እንደዚህ ብንለምድ ጤናችንን በቤታችን ብንጠብቅ ጥሩ ነው ላለው ነጭ ሽንኩርት ጨምሬያለሁኝ ነጭ ሽንኩርት ከተፍ ከተፍ አርጌ ጨምሬበታለሁ። ይሄኛው ደግሞ ዱባውን ጨምሬ ያለሁኝ። ጎመኑ መብሰል ሲጀምርልኝ ዱባውን ጨምሬ ያለው ማለት ነው። ምክንያቱም ዱባ ቶሎ ነው የሚበስለው፣ እንዳይፈራርስብን በእንፋሎቱ ብቻ ዱባው ይበስልልናል። ስለዛ አሁን ጨምሬዋለሁኝ። ነጭ ሽንኩርቱን ከተፍ ከተፍ አርጌ ነው የጨመርኩት። በዚህ መልኩ እንደዚህ ቆንጆ አድርገን አስር ደቂቃ ባልሞላ ጊዜ ውስጥ እንሰራዋለን ማለት ነው። ትንሽ ጊዜ የሚወስድብን ስንከትፍ ነው። ስንከትፍም ምንም ያህል ሰዓት አይወስድብንም። ዱባንና ጥቁር ጎመንን በዚህ መልኩ እንደዚህ ቆንጆ አድርገን ብዙ ግብዓት አይፈልግም። እንደምታዩት ሽንኩርትና ዘይት፣ ነጭ ሽንኩርት በቃ ካለን ቅመም ነጭ ቅመም ነጭ ቅመም ከሌለን ኮሮሪማ እንጨምራለን። የጨው መጠናችንን አስተካክለን አስር ደቂቃ ባልሞላ ጊዜ ውስጥ የምንሰራው ስራ ነው ማለት ነው። ቆንጆ ጤናማ የሆነ በእንጀራም ሆነ በዳቦ ልንመገበው የምንችለው ጤናማ አዘገጃጀት ነው። እኔ ቀመስኩት ቆንጆ ነው። ብዙም እኛ ቤት ውስጥ ዱባን የሚደፍርልኝ የለም፣ ግን በዚህ መልኩ እንደዚህ እየሰራን የግድ ማስለመድ ይኖርብናል። ልጆቻችንንም ይብሉ ምንም አይሆንም። መድኃኒት ይወስዱ የለ ሽሮፕ መርፌ ይወጉ የለ ከዛ ይብስም። ስለዛ የግድ ቢመገቡ ጥሩ ነው። ላለሁኝ እዚህ ጋር መብሰሉን ለማረጋገጥ ነው እና ዱባው በስሎልኛል የጨው ጨምሬ ያለው የጨው መጠንን በምፈልገው መጠን ጨምሬ አስተካክ ያለው ኮሮሪማን የምጨምርበት ያ እንደምታዩት ብስል ብሏል በስሏል በትንሽ ደቂቃ ውስጥ ነው የበሰለው። ዱባው ከበሰለ በኋላ የምንጨምርበትን ቅመም አስተካክለን ጨዋችንን አስተካክለን በቃ ማውጣት ብቻ ነው በዚህ መልኩ እንደዚህ ቆንጆ አርጌ ሰርቻዋለሁ ማለት ነው እነዚህ ሚጥሚጣ ቃሪያዎች ናቸው እነሱን ከላይ ነስንሽበታለሁኝ እናንተ ያላችሁ መጨመር ትችላላችሁ ቃሪያ ከሌላቸው ትንሽ ሚጥሚጣ ነስነስ ማድረግ ይቻላል በሶብላ ጣል አርጌበታለሁኝ ለሽታም ጥሩ ነው በዚህ መልኩ ቆንጆ ጎመን ያበሻ ጎመን በዱባ ሰርቼ ጨርሻለሁ። ጣዕሙ ሽታውም ቆንጆ ነው። እንደወደዳችሁ ተስፋ አደርጋለሁ። ቤተሰቦቼ እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩ።